ከእናት ከአባቶቻችን ውስጥ ወይም ደግሞ በተለይ የክፍለ ሀገር ልጆች ናችሁ፣ ነፍስ የሆነ አሁን የክፍለ ሀገር ልጆች ስራችሁ እርግጠኛ ነኝ የወሎ ልጆች እነዚህን ልጆች አይረዱ ቅርታል ወሎ ጎጃም ስል ቅር እንዳይላችሁ፣ የራሳቸው ወይም ደግሞ የቡታ ጅራ ክልል ልጆች ምናምን ምናምን ናቸው፣ እና ሁላችንም እግዚአብሔር ነው የምላችሁ። እኔ አንዳንዴ ምናምናለው መሰራችሁ እኔ አሁን እኔ ቤተሰብ ውስጥ በዙሪያ ብዙ የተቸገሩ ሰዎች አሉ። አክስት፣ አጎት፣ ያጎት ልጅ፣ አክስት ልጅ ምናምናም ብዙ አሉ። ከቤተሰብ አርፌ የውጭ ሰው ከምረዳ በአካባቢ ያሉትን በቃ፣ በአካባቢ ካሉት ወይም ደግሞ በዙሪያ ካሉት አንዲትን እናት ወይም አንድን ምስኪን ሰው ባግዝ እና ብረዳ እኔ አንድ ሸክም አቀለልኩ ማለት ነው። ምክንያቱም ብዙዎቻችን ሁሉ ያለሁኝ እና ከቤተሰብ ውጭ ይሄ አንዳንዴ እሩቅ፣ እሩቅ አገር በቃ እሩቅ ለመታወቅ ብቻ ለረዳች ወይም ደግሞ እንደዚህ አደረገች ለመባል ብቻ በጣም ብዙ እርቀት ተጉዘው ሰዎችን የሚያግዙ ሰው አለ። በየአካባቢያችን በየአንዳንዳችን ቦታ ሰፈሮች፣ አንዳንድ ሰው ግን ብንረዳ እየተሻለ ነው ብዬ ነው የማስበው እና በየአካባቢያችን የአንዳንድ ሰው ብንረዳ አረበረዚያ ግን አካባቢያችን በጣም ብዙ የተቸገሩ ሰዎች እያሉ ግን አሻገን ብንሄድ ይሄ ልወደድባይነት ነው። እና እኔ አክስቴ ወይም የአክስቴ ልጅ ተቸግራ የሌላ ሰው አክስቶች ብረዳ ትርጉም የለውም። እና አብሽን ናሪታ እኔ እውነት ለመናገር እነሱ ዓመት ውስጥ ሶስት ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበረ፣ እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው፣ ሩታ የሰው ለው ስናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብሪሽ ብዬ ነበረ ገባ ድ በእጄ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ

ዜድ በቃ እንዳታለች በማርያም በማርያም በቃ ዘንድ ይጣማናል በቃ ለምን ለምን እንደሆነ የዜድ ህመም የሩቴ ደጋፊ እንዲሰሙ ስለፈለኩኝ ገባችሁ አሰማችሁት ምን ያህል መስዋዕት እንደከፈለች ጥፋት አለ ብዬ አላስብም ምንድነው አንዳንድ ሰዎች የሆነ ሰዎችን እንደት አድገን መግዳት እንዳለብን ሰዎች እንዴት አድገን ማስደሰት እንዳለብን አናውቅም። ገንዘብ ሰረህ ሰጠናቸው ብቻ ይወዱና ብለን ነው የምናስበው። ደውዬ ወይ ሳንቲም ልኬልሻለሁ እንድንዲ ዩትዩብ ላይ ሰራ የማይሽ እወድሻለሁ ብለን ለእሷ ወይም ለእነሱ ብንነግራቸው እነሱ ለእኛ እኛ ለእነሱ ተራ ሰዎች ነን። በጣም ብዙ ተከታዮች በጣም ብዙ የሚወዷቸው በጣም ብዙ ገንዘብ የሚልኩላቸው ሰዎች ስላሉ ማለት ነው። አንቺ እንዴት ነው ከስንዴ ውስጥ እንክርዳድ እንደማይጠፋው ልክ እንደዛ ናችሁ እናንተ። አሁን ለምሳሌ እኔ የወሎ ልጆች የጎጃም የጎንደር ልጆች ወይም ደግሞ የአዲስ አበባ ልጆች ይረዳሉ ብዬ አይደለም በቃ አይሰጡም አይልኩም፣ ግን እንደዚህ የሆን የነሱት አገር ተከታዮች የቡታጅራ ምናምን የሆሳና አንዳንድ ቦታዎች አሉ ማለት ከንግግራቸው ሰላም፣ ሰላም እንዴት ናችሁ? ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ስም መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከእርሴ እንደምትመለከቱት የራሴን ሀሳብ፣ አስተያየት ለመስጠት ነው። እንግዲህ ሀብሮሽ እና ሪታ ሰሞኑን ስማቸው ወይኔ ወይኔ እኔ እነሱ እንደሆነ እደበቅ ነበረ ግን እኔ በሁለቱ ያለውን አስተያየት ወይም ደግሞ ገንዘብ የሚልኩትንም የሚቀበሩት ምንም ጥፋት የለባቸውም ምክንያቱም የሆነ ሰው ፈልጎ አንዳንዴ ፈልጋችሁ ስማ እበድ ከፈለጋችሁ እበዱ። ግን እኔ እውነት እውነት ከሆነ ይህን ገንዘብ የምትልኩ ልጆች ግን እንደዚህ ቲክቶክ ላይ በተለይ ግሩፕ ፈጥረው ሲያወሩ ከንግግራቸው ከምናቸው እንደተረዳሁት እኔ አማርኛ በደንብ ራሱ አይችሉም። አማርኛ ራሱ በደንብ አይችሉም። ምክንያቱም ገንዘብ አንዷማ የሁለት ዓመት የሁለት ደሞዝ ብቻ ነው ያለኝ ያለችው። ጋይስ እና አንዳንዴ ስደት ላይ ስንኖር ካወቅንበት አሁን ብዙ ጊዜ ስደት አይኖ ይጥፋ፣ ስደት ከጥቅሙ ጉዳቱ ያመዝናል እንላለን። አዎ ጉዳቱ ያመዝናል። ብዙ ነገር ትተን ነው የምንመጣው። ግን እኔ ስደትን አመሰግነዋለሁ። ለምን እንደማመሰግነው ታውቃላችሁ? በፊት የነበርኩበት ቦታ ላይ አይደለሁም። ሶ ተምረው ተመርቀው ብዙ ነገር አድርገው በሀገራቸው ላይ አሁን ላይ ተምረውም ተመርቀውም ምነው ከሀገር በወጣው የሚሉ ብዙ ልጆች ስላሉ ከነዛ ውስጥ እኔ እውነት እንትን እላለሁ። ማግኘት በቃ ፈጣሪ አመሰግነዋለሁ። ስለዚህ ስደት ዓለም ላይ የመጣችሁት እናንተ ሚዲያ ላይ ለሚመጡ ለታዋቂ ልጆች ወይም ደግሞ በዩትዩብ እናንተ ላይክ፣ ሰብስክራይብ ካደረጋችሁ እኮ በጣም በቂ ነው ለነሱ። ግን ከዛም አልፎ ገንዘብ የምትሰጡ ገንዘብ የምትልኩ ገንዘባቸውን ለነሱ ሰግታችሁ ሰግታችሁ ሽንት ቤት አጥበን መከራችን አይተን ያጠቃቀምነውን ገንዘብ ለነሱ የምትልኩት ለምንድን ነው? እግዚአብሔር ለምንድ ነው ግን የምትልኩት? አንዳንዴ እኔ አሁን እውነት ለመናገር እንደው እውነቱን ስነግራችሁ ማለት ነው፣ በተለይ ስደት ዓለም ላይ እሷም ስደተኛ እኔም ስደተኛ ሁኜ ስጦታ እንኳን ገዝታ ስትሰጠኝ ብሰጠኝ መቼም አረሳው መቼም። ምክንያቱም ያንን ገንዘብ እንደታገን እንደምታመጣው አውቀዋለሁ፣ እና ፈጣሪ ደግሞ ወቅቱኝ ያንን ስጦታ እጥፍ እጥፍ አድርጊ በሚያደስላት ደስ ይለኛል። እና እንደዚህ ስደት ላይ ሆናችሁ ብትተጋገዙ አንዱ አንዱ አን በቃ ግሩብ ፈጥራችሁ ቁብ ገብታችሁ፣ ለምሳሌ እሷም እኔም የተለያየ አገር ብንሆን አሉ እንደዛ የሚያደርጉ ቁብ ገብተው ብዙ ነገር የሚያደርጉ ማለት ነው። ነገር ግን እናንተ ስደት ላይ ሁናችሁ ሶስት ዓመት አራት ዓመት ሰርታችሁ እነሱ ጋር ገንዘብ የምትልኩት ለምንድን ነው? ለምንድን ነው ለእነሱ ቴሌቪዥን አዋታችሁ የምትገዙት? እኔ እኮ ግራ ገባኝ። የእናትሽ ልጅ ናት ወይስ እሱ አጎትሽ ልጅ ነው? አንቺ እዛ ወንድምሽ ወይም ደግሞ እህትሽ፣ በዙሪያሽ በጣም ብዙ የስጋ ዘመድ ይኖርሻል። እነሱ ተቸግረው በዓልን አይደለም በግ አርደው ሊበሉ አይደለም ዶሮ ሰርተው ሊበሉ አይደለም የተለየ ነገር ሊሰሩ ቡና እንኳን ማፍራት የማይችሉ ቤተሰብ በዙሪያችን በጣም ብዙ አሉ። እውነቱን ስናወራ ማለት ነው እነሱን ማሰብ ነው ያለብሽ። ወይም አንቺ ለመወደድ ብለሽ በአብርሽና በሪታ ስም ቲሸርት አሰርልኝ፣ ኩባያ አሰርልኝ፣ ብርጭቆ አሰርልኝ የምትይው እውነት እንደው ከልብሽ ወደሻቸው ነው ወይስ እንደው ለመወደድ ብለሽ የምታስቀብጭ? በነገራችን ላይ እናንተ እነሱ በተለይ ዩቲዩብ ላይ ማለት ነው። እውነቱን ስናወራ እውነቱን ስናወራ ማለት ነው። ዩቲዩብ ላይ ስንመጣ በጣም ብዙ እንደኔ መሰሮች መዳን ቤቱ ነው። ቪዲዮ የሚሰሩ ዩቱብ ላይ መስራት የሚፈልጉ አሉ። በጣም ብዙ ምግብ እየሰሩ እስቲም እንግሊዘኛ ቋንቋ የሚያስተምሩ አማርኛ ቋንቋ የሚያስተምሩ የተለያየ ነገር የሚያስተምሩ እንጀራ እንዴት መጋገር እንደምንችል የሚያስተምሩ ልብስ መተኮስ እንዴት እንደሚያስተምሩ በቃ ብዙ ነገር የአረብ ሀገር ምግብ ጥዳት መጀመሪያ ከአረብ ሀገር ስትመጡ እናንተ ስሩ ስትባሩ፣ ግራ እንዳይገባችሁ በአረበኛ እየተናገሩ በጣም ብዙ የሚያስተምሩ ልጆች አሉ። የእነሱ ላይክ ገብታችሁ ብታዩ ዩቱብ ቻናላቸውን ወይ አስር ወይ አስራ አንድ ወይ አምስት ሰብስክራይብ ነው የሚኖራቸው አምስት ሺ ማለት ነው። ነገር ግን እናንተ የምትከተሉት ይሄ ፍቅር ፍቅር የሚጫወቱትን፣ በፍቅር ስም ፕራንክ የሚሰሩትን፣ በፍቅር ስም የሚናግዱትን፣ ተለያየን፣ ተጋባን፣ ተፋታን። አብርሽና አብርሃም እኮ ስንቴ ተለያይተዋል፣ ስንቴ ተጋብተዋል ስንዴ ተላቅሰዋል። ስንቴ አንዷን በአንዷ ላይ ጌም ሲጫወቱ ነበር። የእነሱ ተከታዮቹና የእነዚህ ተከታዮች በጣም ይለያያል። አያችሁ ምን ያህል እንደምታሽቃብጡ። ላይክ ላይክ እኮ ምንም አይከፈግበትም፣ ሳንቲም የለውም እኮ ላይክ ማድረግ ምንም፣ ኔቲንግ፣ ምንም። ግን እናንተ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮዋቸውን እያያችሁ ከዚህ በላይ ጊፍት ምን ያስፈልጋቸዋል? ምንም እኔ አሁን የሆነ ሰው አስር ዶላር ልስጥሽ ወይስ ላይክ ላድርግሽ ቢለኝ ላይክ አድርግልኝ ነው የሚለው። በቃ ላይክ ምንም አይከፈርበትም። እናንተ ላይክ ባደረጋችሁ ቁጥር ዩቱብ ሞር ለተመልካች ያደርሰዋል። ገባችሁ? ግን እናንተ ምቀኝነታችሁ ማለት ነው። እውነት በጣም ምቀኞች ናችሁ፣ በጣም በተለይ ስደት ዓለም ላይ ያላችሁ ታዋቂ ሰው ሲታመም ታዋቂ ሰው ምን ሲል የምታሳክሙት እናንተ፣ የምታሽቃብጡት እናንተ፣ ሳንቲም የምትልኩት ላኩ፣ አሳክሙ፣ ግን በልክ ይሁን በልክ ይሁን። እናንተ ቪዲዮውን በአካችሁ ላይክ አድርጉ፣ ሼር አድርጉ ለሚችል ሰው አድርሱልን። ስትባሩ ላይክ እና ሸር ከማድረግ ይልቅ ያላችሁን ሳንቲም መስጠት ይቀላችኋል። እኔ አሁን ቪዲዮቸውን ሳይ እናብሮሽ ነሩታ እያሉ የሚያለቅሱ የሚያነቋቁትን በጣም አይቻቸዋለሁኝ አማርኛ እንኳን በደንብ መናገር የማይችሉ ናቸው። እና ከየት እነማን እንደሆኑ አውቃለሁ። ግን ሁልጊዜ በቃ በጎች አሉአለ አሁን በግ ነገ ልታርደው ዛሬ ሳር ውሃ ምናምን እንሰጠዋለን አለ፣ ዶሮ ሲያታሏት በጥሬ ነው ተብሏል። ስለዚህ እስከ መቼ ድረስ ነው ሞኝነታችሁ? እስከ መቼ ድረስ ነው ጅርነታችሁ? እስከ መቼ ድረስ ነው እንደው እውነት እንደው ትንሽ እንኳን እዛ ወንድምሽ፣ እውነት ወንድምሽን ለምን እንደው ባጃጅ አግዥለትም፣ ባጃጅ እውነት ባጃጅ ለእናትሽ አንድ ኪሎ ቡና በአርሲ ይመጣ። አንቺ እዚህ ሚዲያ የሆነች አብጎሽ ውታያሽ ከምታነቁ አቁጭ። እውነት በጣም እንጃ። በመድሃኔዓለም የምንሆናችሁ ነው። ተው፣ እኔ ስጦታ ስጡ ግን ለቤተሰቦቻችሁ፣ በጣም ለምትወዷችሁ ጓደኞቻችሁ እንጂ ሚዲያ ላይ በወር ከመቶ ሺ እስከ ሰማንያ ሺ ለሚያገኙ፣ ከሰማንያ ሺ እስከ ዘጠና ሺ ለሚያገኙ ዩቲዩበሮች ምን ነው ይሄን ያራሽ ቃበጣችሁ? ጋይስ ምን አለ እኛን እንደው ላይክ እና ሰብስክራይብ ብታደርጉት ዩቲዩብ ላይ ማነው? ቲክቶክ ላይ ሄዳችሁ ላይክ ማነው? ጊፍት ከምሰጡ እውነት አረ በስመ መድሃኒዓለም ጊፍት ጥቂት አድርጉልኝና እኔ እውነት እንኳንም የኔ የኔ የምላችሁ በጣም የኔ የኔ ብዬ የማስባቸው ልጆች ከዚህ ውስጥ የሉበትም። ግን እንዲሁ ቪዲዮአቸውን ሳይግን ከየትና እና እነማን እንደሆኑ ለዩቱብ ማወቅ ነው እውነት እዛ በአንድ ዓመት ውስጥ ለቤተሰብ በዓል እንኳን ላ በአመት አንዴ በአመት እንዶ በዓሉን ጠብቀንሽ ታዩሽ ፋሲካ፣ ገና፣ አዲስ ዓመት ነው እንግዲህ በዓላችን የኛ ዋና። አሁን ለምሳሌ እንዶ በደንብ ይሄ ምግቡ ምኑ ተቦ እምንትን የሚለው ማለት ነው። እኛ ጋር አሁን አዲስ ዓመት ይታረዳል። ገና ግድ ነው። ፋሲካ ያለው ነው የሌለው ችግር የለውም፣ ባለው ይውላል። ግን እኔ አሁን ፋሲካንም፣ ገናንም አዲስ ዓመትንም ፏ ብሎ ቢሉ ደስ ይለኛል ካለ ብልክላቸው። እናንተ እሱን ትታችሁ ጭራሽ ለአብሮሽ ና ለሪታ ዱባይ ድረስ ይዛችሁ መታችሁ። ከዛ ደግሞ ክለብ ክለብ ልጋብዟቸው ነው አሉ። ይብላኝ ባላችሁ እንኳን ይፈታችኋል። ይብላኝ ለወለደቻችሁ። እውነት እኔ አይዶን ነው ምን እንደምላችሁ። እኔ ይቅርታ አድርጉልኝና እኔ አፍራለሁ አንዳንዴ ዩቱብ ላይ ራሱ ይህን ጭምርቅ ያለ ቪዲዮ እንኳን ሲሰሩ በጣም ነው ማፍረው በጣም ማለት ነው። ምክንያቱም ነገ ጧት የሚቀመጥ ነገር ነው። አሁን አብሪሽና ሪታ ብዙ ሰው እንኳን ደስ አላችሁ ከመባር ይልቅ እንኳን እንደዚህ ሆናችሁ ከሚባረው ይልቅ በሰው ገንዘብ እየተባሉ ቪዲዮዋቸው በየቦታው ነው። ለምንድን ነው ይሄ የሆነው? መጀመሪያ ሲመጡ ገንዘብን ጥቅምን ትራስ አድርገው ነው የመጡት እንጂ ሌሎች እኮ አሉ። እነ ዮብ እነ ረዱ ሁለቱ ልጆች አሁን የነ ምን ነበር ዜ ዜማ አዲስ ቤተሰብ እነ ቃል የነሱ ቤተሰቦች አሁን ሲመጡ በቃ በእውነተኝነት ፍቅር የተመሰረተ ስለሆነ ሲያገቡም ሲጋቡም ልጅ ሲወርዱም ደስታው የተለየ ነው። ሰው ምን ያህል ተቀባይነት እንዳላቸው ግን እናንተ ሲመጡ ሩታና አብሮች ሲመጡ የመጡበት መንገድ ጭምርቅ ያለ ነው። በቃ ጭምርቅ በቃ እንዲሆንኩኝ እንዲሆነች በዚህ ቦታ በዚህ ገብታ በቃ የመጡበት መንገድ ሰራ የሚያስጠላ እንደውም፣ ታስታውሱ ከሆነ ምን ነበር ምን ለነበር የቀረቡት በማርያም የልብ ወግ ላይ ቀርበው ነበር ቪዲዮቸው ተፖስቶ ምናምን በቃ ከዛ በማግስት ነው ቪዲዮቸው የጠፋው። ምክንያቱም ሁሉም ነገር ፌክ እንደሆነ የውሸት እንደሆነ ያስታውቅባቸዋል። እና አሁን ላይ እውነተኝነትን ወይም ደግሞ የእውነት ትዳር ቢመሰርቱም የመጡበት መንገድ ሰራ የሚያስጠላ ሰው አልተቀበላቸውም። ቢያንስ ሀያ ወይም ሰላሳ ወይም ከዛ በላይ ይሆናሉ ለእነሱ ገንዘብ የሚልኩት እሱም ደግሞ የእነሱ አካባቢ ልጆች ቡታጅራ ምናምን እንደዛ የሆኑ ልጆች ናቸው። ምንም የማያውቁ ምንም በቃ የመጡበትን ዓላማ የማያውቁ ለምን ገንዘብ እንደሚሰሩ የማያውቁ በቃ ምንም ምን ምን መናገር እንኳን እንዳለባቸው የማያውቁ እነሱ ናቸው፣ የሚከተሯቸውም እነሱ ናቸው። ነገር ግን ከመጀመሪያው ስትመጡ እናንተ እውነተኛ ሰው ሁናችሁ ከመጣችሁ ማንም ምንም ብትለቁ ይቀበራችኋል። በቃ አሁን እነሱ ምናልባት እንኳን ውሸቱ ነው ፎቶም ቪዲዮም በራሳቸው ቢሆን ኑሮ ማለት ነው። ያረ ምንም አጋዥ ያረ ምንም አጋዥ ማለት ነው። ደስ ይላል። ግን ደግሞ አሁን እዚህ ጋር ራሳቸውም ገንዘብ አውጥተው ተነሱ፣ በራሳቸው መንገድ መጡ ሰው በጣም በቃ በጣም እናንተ የሰው ገንዘብ እየበላችሁ እናንተ የአረባ አገር ገንዘብ እየበላችሁ ምናምን ምናምን እየተባሉ በየቦታው ስለተፖስተ ይሄ ቪዲዮ ነገ ለልጆቻቸው የሚቆይ ነገር ነው። ስለዚህ ዩቲውብ ላይ ስትመጡ ወይም ደግሞ ሚዲያ ላይ ስትመጡ እራሳችሁ ሆናችሁ በቃ የሆነ ጭንቅ ያለ ነገር ይዛችሁ አትምጡ ማረምን